ጤና ይስጥልኝ ክቡራትና ክቡራን እንግዲህ ዛሬ የግንቦት 2017 ዓ ም የቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤ ይጀምራል። አሜሪካና ቻይና በምርቶቻቸው ላይ ጥለውት የነበረውን ታሪፍ ለመቀነስ ተስማሙ። የቻይናው የቴክኖሎጂ ኩባንያ ባይዱ የእንስሳትን ድምፅ ወደ ሰውኛ ቋንቋ ለመቀየር የሚያስችል የኤአይ ፈጠራ ባለቤትነት መብት ለማግኘት እየሰራ መሆኑ ተገልጿል። እነዚህን ሶስት ዜናዎች ክቡራን አድማጮች ወደ እናንተ የምናደርስ ይሆናል። የመጀመሪያውን ዜና ስንመለከት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ የርከበ ካህናት ምልአተ ጉባኤው በዛሬው ዕለት በጽርሃ መንበረ ፓትርያርክ እንደሚጀምር ተገልጿል ገልጿል የምልአተ ጉባኤው መክፈቻ የጸሎት መርሃ ክብር አሁን በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም እየተካሄደ ይገኛል። ከነገ ጀምሮ ቅዱስ ሲኖዶስ በልዩ ልዩ ወቅታዊ የቤተ ክርስቲያኒቱና ሀገራዊ ጉዳዮች ላይ እንደሚወያይ ይጠበቃል። እንግዲህ ከዚህ ጋር ተያይዞ ክቡራን አድማጮች አሜሪካና ቻይና በምርቶቻቸው ላይ ጥለውት የነበረውን ታሪፍ ለመቀነስ ተስማምተዋል። ሁለቱ የግዙፍ ኢኮኖሚ ባለቤቶች በተደጋጋሚ የአጸፋ ታሪፎችን እርስ በርሳቸው ሲጣጣሉ ይቀጥላሉ እንደነበረ ይታወቃል። በጄኔቫ ከተደረገ ውይይት በኋላ የአጸፋ ታሪፎቹን በ115 ፐርሰንት ለመቀነስ ተስማምተዋል ይላል እንግዲህ ያገኘ ነው ዘገባ። አሜሪካ በቻይና ምርቶች ላይ ጥላ የነበረውን የ145 ፐርሰንት ታሪፍ በመቀነስ ወደ 30 ፐርሰንት ያወረደች ሲሆን፣ ቻይና ደግሞ በበኩሏ በአሜሪካ ምርቶች ላይ ጥላ የነበረውን የ125 ፐርሰንት ታሪፍ ወደ 10 ፐርሰንት እንደቀነሰች ተነግሯል። አዲሱ የታሪፍ ቅነሳም ለሚቀጥሉት ቀናት በስራ ላይ እንደሚቆይ ተነግሯል። የአሜሪካ የግምጃ ቤት ኃላፊው ስኮት የታሪፍ አጸፋዎቹ ሁለቱም ሀገራት የማይፈልጉት ነው በማለት ሀገራቱ አብረውት መነገድ እንደሚፈልጉ ገልጸዋል። ቤንሰት አዲሱ ስምምነት አንዳንድ ሴክተሮች ላይ የተጣሉ ታሪፎችን እንደማይመለከት የገለጹ ሲሆን አሜሪካ በመድኃኒት ሰሚኮንዳክተርና፣ ብረት ላይ አሁንም ስትራቴጂካዊ የንግድ ሚዛንን ማስጠበቋን ትቀጥላለች ብለዋል። ከዚህ ጋር ተያይዞ ቻይና ከታሪፍ በተጨማሪ ውድ ማዕድናት ወደ አሜሪካ እንዳይላኩ ያስቀመጠችውን እገዳ ጨምሮ ሌሎች ከታሪፍ ውጭ የሆኑ የንግድ እገዳዎችን ታነሳለች ተብሏል። የጄኔቫ ውይይት በሁለቱ ሀገራት ከፍተኛ አመራሮች መካከል ከትራምፕ ወደ ስልጣን መመለስ በኋላ የተደረገ የመጀመሪያ ውይይት ሲሆን በጊዜያዊነትም ቢሆን ሀገራቱ ከገቡበት የንግድ ጦርነት ፋታ እንዲወስዱ አድርጓል። ሁለቱ ሀገራት ወደ ንግድ ጦርነት ከገቡ በኋላ የ600 ቢሊዮን ዶላር የንግድ እንቅስቃሴ መቆሙ ከመነገሩ በተጨማሪ የሁለቱንም ሀገራት ኢኮኖሚ በክፉ ችፉኛ ጎድቷል። ቻይናና አሜሪካ ይህ የመጀመሪያው ንግግር መሆኑን ያስታወቁ ሲሆን በንግድና ኢኮኖሚ ጉዳዮች ዙሪያ በቀጣይ በቻይና አሊያም በአሜሪካ ወይም በአማራጭነት በሶስተኛ ሀገር ውይይቶች እንደሚቀጥሉ ተነግሯል። የመረጃው ምንጮች ሲኤንኤንና ሮይተርስ ናቸው። አድማጮች እንግዲህ ወደ መጨረሻው መረጃ ደግሞ ሳልፍ የቻይናው የቴክኖሎጂ ኩባንያ ባይዱ የእንስሳትን ድምጽ ወደ ሰውኛ ቋንቋ ለመቀየር የሚያስችል የኤአይ ፈጠራ ባለቤትነት መብት ለማግኘት እየሰራ መሆኑ ተገልጿል። ተመራማሪዎች የእንስሳትን ድምፅ ወደ ተግባቦት ቋንቋ ለመተርጎም ለዘመናት ሙከራ ሲያደርጉ መቆየታቸውን ያስታወሰው ሮይተርስ ባይዱ ግን በሰው ሰራሽ አስተውሎት ወይም ኤአይ የታገዘ በማድረግ ፈጠራውን መስራት መቻሉን ነው የገለጸው። በቻይና ትልቁ የቴክኖሎጂና የመረጃ መፈለጊያ ድረ ገጽ ባለቤት የሆነው ባይዱ ኩባንያ የፈጠራውን የባለቤትነት መብት ለማስጠበቅ ለሀገሪቱ ብሔራዊ የአእምሮ ንብረት አስተዳደር ጥያቄ ማቅረቡም ተሰምቷል። ስርዓቱ የእንስሳትን ድምፅ ባህሪያቸውን የሰውነት አካላት ምልክቶችንና ሌሎች ተያያዥ መረጃዎችን ይሰበስባል። የተሰበሰበው መረጃ ከተተነተነ በኋላ በማሽን ለርኒንግ እና ዲፕ ለርኒንግ በመጠቀም የእንስሳውን የስሜት ሁኔታ ትንታኔ ይሰራል። ይህ የስሜት ሁኔታ በናቹራል ላንጉጅ ፕሮሰሲንግ አማካኝነት ትርጉም ተሰጥቶት ወደ ሰው ልጅ ቋንቋ ይተረጉማል ነው የተባለው። ስርዓቱ የድመቶችንና የውሾችን ድምፅ ይተረጉማል የተባለ ሲሆን በእንስሳትና በሰዎች መካከል ተግባቦትን ለማሳደግ እንደሚረዳም ተገልጿል። በምርምር ደረጃ ላይ የሚገኘው ስርዓቱ የባለቤትነት መብቱ ሙሉ በሙሉ ለማግኘት ከአንድ እስከ ሶስት ዓመት ሊፈጅም እንደሚችል ተነግሯል። ክቡራን አድማጮች ለሰዓቱ የመራረጥ ናቸው መረጃዎች እነዚህ ናቸው። ከሰዓታት በኋላ ደግሞ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ክፍል ቸርንቆይ